ሰላም ሰላም፣ ዩቲዩብ ቤተሰቦቼ እንዴት ናችሁ? ተከታታይ የቪዲዮ ኤዲቲንግ ቱቶሪያል እዚህ ዩቲዩብ ላይ ለመሳሳስብ ያለው ከዛ ውስጥ ይሄ የመጀመሪያውና እጅግ ወሳኙ ክፍል ነው። እርግጠኛ ነኝ አብዛኞቻችሁ ቪዲዮ ኤዲቲንግ ለመማር የተለያዩ ዩቲዩብ ቱቶሪያሎችን ተከታትላችሁ ሊሆን ይችላል ወይም ደግሞ ከፍላችሁ የኤዲቲንግ ኮርስ ተምራችሁ ሊሆን ይችላል። አስተውላችሁ ከሆነ አብዛኛው የቪዲዮ ኤዲቲንግ ቱቶሪያል የሚጀምረው የሆነ የኤዲቲንግ ሶፍትዌር ከመረጠ በኋላ እዛ ጋር እንዴት አድርጋችሁ ኤዲት እንደምታደርጉ ቴክኒካል ነገሩ ነው የሚነግራችሁ። ቪዲዮ እንዴት ኢምፖርት እንደምታደርጉ እንዴት ከት እንደምታደርጉ፣ ትራንዚሽኖችን፣ ኢፌክቶችን እንዴት እንደምጨምሩና መጨረሻ ላይ እንዴት ኤክስፖርት እንደምታደርጉ ነው የምትማሩት። ቴክኒካል ነገሩን መማር ምንም ችግር የለውም፣ በጣም አሪፍ ነገር ነው። ነገር ግን ቴክኒካል ነገሩን እየቻሉ እስካሁን ቪዲዮ ኤዲተር ያልሆኑ ብዙ ሰዎችን አውቃለሁ። ለምሳሌ የሚቀርጻቸውን ቪዲዮዎች ኤዲት የማደርገው ራሴ ነኝ። ይሄን የማደርግበት ምክንያት ገንዘብ ስለሌለኝ ወይም ደግሞ ቋጣሪ ስለሆኑ አይደለም። የተለያዩ ኤዲተሮች ቪዲዮ ኤዲት እንዲያደርጉ ለመቅጠር ሞክሬ የነበረ፣ ነገር ግን አንድም ሰው እኔ እንደምፈልገውና እንደ ኦዲንሴ ኤዲት ያደርግልኝ አልቻለም። ቴክኒካል ነገር ላይ በጣም ጎበዝ ናቸው። ከዚህ በፊት ኤዲት ያደርጓቸው ቪዲዮዎች ብታዩ በጣም የሚያማምሩና ጽድት ጽድት የሆኑ ናቸው። ነገር ግን የኔ ቪዲዮ ኤዲት ማድረግ ያልቻሉት ለምን ይመስላችኋል? ሰው ምክንያቱን በዚህ ቪዲዮ በዝርዝር ነግራችኋለሁ። ማንኛውም ሰው ኤዲቲንግ ለመማር ቴክኒካል ነገሮችን ከማወቁ በፊት አንደርስታንድ ማድረግ ያለበት አንድ በጣም ወሳኝ የሆነ ኮንሴፕት አለ። እሱም ኤዲቲንግ ሳይኮሎጂ ይባላል። ሶ እመኑኝ፣ ይሄንን የኤዲቲንግ ሳይኮሎጂ አንደርስታንድ ሳታደርጉ ጎበዝ ኤዲተር መሆን አትችሉም። ሶ በዚህ ቪዲዮ ኤዲቲንግ ሳይኮሎጂ ማለት ምን ማለት እንደሆነና አንድ ሰው ጎበዝ ቪዲዮ ኤዲተር ለመሆን መጀመሪያ ምን ምን ነገሮችን ማወቅ እንዳለበት በዝርዝር ነግራችኋለሁ። ቪዲዮውን እስከ መጨረሻው እዩት። ኤዲቲንግ ሳይኮሎጂ ማለት አንድን ቪዲዮ ቴክኒካሊ ኤዲት ከማድረጋችሁ በፊት ኤዲት የምታደርጉትን ነገር ምንነት ዲፕሊ አንደርስታንድ ማድረግ ማለት ነው። ይህ ማለት ምንድነው? ኤዲት የምታደርጉት ለማን ነው? ኤዲት የምታደርጉት በምን መልኩ ነው? ኤዲት የምታደርጉት የሚለውን ቀድማችሁ ኢሞሽናሊ አታችድ ሆናችሁ አንደርስታንድ ማድረግ ማለት ነው። ስለዚህ አንድን ቪዲዮ ኤዲት ከማድረጋችሁ በፊት በተለይ ጀማሪዎች ከሆናችሁ ቀድማችሁ አንደርስታንድ ማድረግ ያሉባችሁን ነገሮች በዝርዝር ልንገራችሁ። ማወቅ ያለባችሁ የመጀመሪያው ነገር ኤዲቲንግ ማለት የሆነ የኤዲቲንግ ሶፍትዌር ቀድማችሁ አንደርስታንድ ማድረግ ወይም ደግሞ ፋሚሊ ሰፊያር መሆን ማለት ብቻ አይደለም። ቪዲዮ ኤዲቲንግ ማለት ቪዲዮ ኤዲቲንግን ልክ እንደ አንድ ዲፓርትመንት ብቻውን ዲፕሊ አንደርስታንድ ማድረግ ማለት ነው። ብዙ ጊዜ ቪዲዮ ኤዲቲንግ ሲባል ቀድሞ ትዝ የሚለን የሆነ የኤዲቲንግ ሶፍትዌር ነው። እዛ ሶፍትዌር ላይ ከት ስናደረግ፣ ትራንዚሽን ስንጨምር፣ የሆነ ታይም ላይ ላይ የሆነ ነገር ስናሳልፍ ነው ትዝ የሚለን። ነገር ግን ቪዲዮ ኤዲቲንግን ከኤዲቲንግ ሶፍትዌሩ ነጥለል ማየት ካልቻለ እና አንደርስታንድ ማድረግ ካልቻል ጎበዝ ኤዲተር መሆን አንችልም። ቪዲዮ ኤዲቲንግን በደንብ አንደርስታንድ ያደረገ ሰው ምንም አይነት የኤዲቲንግ ሶፍትዌር ቢመጣ መሰረታዊ ነገሩን አንደርስታንድ ስላደረገ በአጭር ጊዜና በቀላሉ ከዛ ሶፍትዌር ጋር መላመድ ይችላል ማለት ነው። ስለዚህ ኤዲቲንግ ስትማሩ ሁልጊዜ ቀድማቸው ማወቅ ያለባቸው ለሶፍትዌሩ ሳይሆን መሰረታዊ የሆኑ የኤዲቲንግ ኮንሴፕቶችን አንደርሳንድ ለማድረግ ሞክሩ። ከት ኤንድ ትራንዚሽን ምንድን ነው? አስፔክት ሬሽዮ ኤንድ ሪዞሊሽን ምንድን ነው? ኪ ፍሬሚንግ ምንድን ነው? ከለር ኮሌክሽን ኤንድ ግሬዲንግ ምንድን ነው? የሚሉትን ኮንሴፕቶች ሶፍትዌር ላይ ሳይሆን ብቻቸውን አንደርሳንድ ማድረግ ይጠበቅባችሁ። እነዚህን ነገሮች ቀድማቸው አንደርሳንድ ካደረጋችሁ ምንም አይነት የኤዲቲንግ ሶፍትዌር ቢመጣ ኦልሬዲ ኮንሴፕቱን ስለምታውቁት እነዛ ነገሮች የት ጋር እንዳሉ ቦታ ቦታቸውን ማወቅ ብቻ ነው የሚጠበቅባቸው። ቪዲዮ ኤዲት ከማድረጋቸው በፊት ቀድማችሁ ማወቅ ያለባችሁ ሁለተኛው ነገር ደግሞ ኤዲት የምታደርጉትን ቪዲዮ ፐርፐዙን ተረዱት ፐርፐዙን ተረዱት ማለት ቪዲዮውን ኤዲት የምታደርጉት ለምንድን ነው ኢንፎርሜሽን ለመስጠት ነው ኢንተርቴን ለማድረግ ነው ለሴልስ ነው ወይስ ደግሞ ኢንስፓየር ለማድረግ ነው የሚለውን ቀድማችሁ አንደርስታንድ አድርጉ ምክንያቱም እያንዳንዱን ነገር ኤዲት የምታደርጉበት የኤዲቲንግ ስታይል የተለያየ ስለሆነ ለምሳሌ ኢንፎርሜሽን የሚሰጥ ቪዲዮ ልክ እንደ ኢንተርቴንመንት ቪዲዮ አድርጋችሁ ኤዲት ልታደርጉት አትችሉም ከት የምታደርጉበት መንገድ ትራንዚሽን የምታስገቡበት መንገድ ሳውንድ ትራኩ ኤቭሪቲንግ የተለያየ ነው ለምሳሌ የኔ ቪዲዮዎች አብዛኞቹ ኢንፎርሜሽን ቪዲዮዎች ናቸው። ስለዚህ ያን ያክል በጣም ፋንሲ የሆነ ትራንዚሽንና ፋንሲ የሆነ ኤዲቲንግ አይፈልጉም። ስለዚህ አንድ ሰው ወስዶ ልክ ዶክመንተሪ አስመስሎ ቢልክልኝ ፖይንትለስ ነው ማለት ነው። ስለዚህ ሁሌም ቢሆን ኤዲት የምታደርጉትን ቪዲዮ ምን እንደሆነ ቀድማችሁ ማወቅ ይጠበቅባችኋል። ሶስተኛ፣ ቪዲዮ ኤዲት ከማድረጋችሁ በፊት ቀድማችሁ ማወቅ ያለባችሁን ነገር ቪዲዮችሁ ፖስት የሚደረግበትን ፕላትፎርም አንደርስ አንደረጉት እንደምታውቁት በጣም ብዙ አይነት ፕላትፎርሞች አሉ። ዩቲዩብ አለ፣ ቲክቶክ አለ፣ ኢንስታግራም አለ፣ የተለያዩ የቴሌቪዥን ጣቢያዎች አሉ። በእነዚህ ሁሉ የምትሰሩት ቪዲዮ ፖስት ሊደረግ ይችላል። ስለዚህ ኤዲት ስታደርጉ፣ ኤዲት ያደረጋችሁት ቪዲዮ ምን አይነት ፕላትፎርም ላይ እንደሚለቀቅ ቀድማችሁ ማወቅ ይጠበቅባችኋል። ለምሳሌ ለዩቲዩብ ብላችሁ የሰራችሁት ቪዲዮ የተለያዩ ሰብስክራይብ በተኖች ልትጠቀሙት ትችላላችሁ። ያ ቪዲዮ ቀጥታ ቲቪ ላይ ቢተላለፍ it is not professional። ስለዚህ ሁሌም ቢሆን ኤዲት ከማድረጋችሁ በፊት ኤዲት የማድረገው ቪዲዮ ምን ላይ ነው የሚተላለፈው የሚለውን አንደርስታንድ ማድረግ ይጠበቅባችሁ አልኳችሁ ለዚህ ነው። ከዚህ ጎን ለጎን ማወቅ ያለባችሁ ሌላኛው ነገር ታርጌት ኦዲየንሳችሁ። ታርጌት ኦዲየንስ ማለት ቪዲዮአችሁን የሚከታተለው ሰው ማለት ነው። ስለዚህ ኤዲት የማድረገው ቪዲዮ ማንጋ ነው የሚደርሰው ህፃናት ላይ ነው አዋቂዎች ላይ ነው ወይስ ወጣቶች ላይ ነው ብላችሁ ቀድማችሁ መገመት ይኖርባችኋል። ለምሳሌ ለህፃናት የሚቀርቡ ቪዲዮዎች ከሆኑ አኒሜሽን እና ትራንዚሽን የበዛባቸው በሙዚቃ የተዋዙ ቪዲዮዎች መሆን አለባቸው። ለወጣቶች የሚሆኑ ቪዲዮዎችን ኤዲት የምታደርጉ ከሆነ ደግሞ ፋስት ሴቲንግ ፈኒ ሚም የሚበዛበት እንዲሁም ደግሞ ደስ የሚል ሳውንድ ኢፌክት ያላቸው ሊሆኑ ይገባል። ለአዋቂዎች የሚሆኑ ቪዲዮዎችን ኤዲት የምናደርግ ከሆነ ደግሞ ስሎ ኤዲቲንግ፣ የተረጋጉ ሙዚቃዎችን፣ ከለር ያልበዛባቸውን የኤዲቲንግ ስታይሎች እንጠቀማለን። ስለዚህ ሁሌም ቪዲዮ ኤዲት ስታደረጉ ቪዲዮችሁን በሚያየው ሰው ጫማ ላይ ሆናችሁ ማሰብ ይጠበቅባችሁ። ሌላኛው ማወቅ የሚጠበቅባችሁ ነገር ደግሞ ሁሌም ቢሆን ኤዲት የምታደርጉት ቪዲዮ ሪፍሌክት የሚያደርገው እናንተ ነው የእናንተን ባህሪ፣ የእናንተን እውቀት፣ የእናንተን ብራንድ ይመለከታል። ስለዚህ ሁሌም ቢሆን በእያንዳንዱ ቪዲዮችሁ ላይ የራሳችሁን ጥሩ አሻራ ለማሳረፍ ሞክሩ። የመጨረሻውና መርሳት የሌለባችሁ ወሳኝ ነጥብ ኤዲቲንግ የመግባቢያ ወይም የኮሚኒኬሽን ቱል መሆኑን ነው ከሰዎች ጋር የምትነጋገሩበት፣ መልእክታችሁን የምታስተላልፉበት፣ ሰርቪስና ፕሮዳክታችሁን የምትሸጡበት፣ እራሳችሁን የምታሳዩበት በጣም ወሳኝ መሳሪያ ነው። ሰው ኤዲቲንግ ማለት ጀስት ቴክኒካል ነገሩን ብቻ ማወቁ ሳይሆን ሳይኮሎጂካል አስፔክቱንም አንደርስታንድ ማድረግ ገበያው ላይ ተመራጭ እንድትሆኑ ያደርጋቸዋል። ኤዲቲንግ ልክ እንደ ድርሰት አድርጋቸው አስቡት። ለምሳሌ የሚገርም ታሪክ በሚያስጠላ የጽሁፍ አጻጻፍ ቢጻፍ አንባቢያ አያገኝም። ነገር ግን እዚህ ግባ የማይባል ታሪክ በሚገርም የአጻጻፍ ፍሰት ቢጻፍ በጣም ብዙ ሰዎች ይወዱታል። ኤዲቲንግም ልክ እንደዚህ ነው። የሚገርም ስቶሪ ኖሯችሁ የሚያስጠላ ኤዲቲንግ ካላችሁ ሰዎች ወደ እናንተ የመመልከት እድላቸው በጣም አነስተኛ ነው። እዚህ ግባ የማይባል ስቶሪ ኖሯችሁ ግን በጣም በሚገርም ኤዲቲንግና ታርጌትድ ለሆነ ኦዲየንስ የምታቀርቡት ከሆነ በጣም ብዙ ተመልካቾችን፣ በጣም ብዙ ደንበኞችን ልታገኙበት ትችላላችሁ። ዲ ዚህ ድረስ ካያችሁት የሆነ ነገር እውቀታቸው ላይ ጨምሮላችኋል ማለት ነው። ስለዚህ ላይክ ማድረጋችሁ እንዳሰረሱ የተሰማችሁን ማንኛውም ጥያቄና አስተያየት ኮሚኒቲ ላይ ጻፉልኝ። በቀጣይ ደግሞ ሌሎች ዝርዝር የቪዲዮ ኤዲቲንግ ቱቶሪያሎችን በቀላል አማርኛ ይዤላችሁ እመጣለሁ። እስከዛ ሰብስክራይብ ያደርጋችሁ ጠብቁኝ። ይመቻችሁ። ፒስ